ሰላም ጤና ይስጥልን እንዴት ናችሁ እንዴት ከረማችሁ ሰላም ናቸው እንግዲህ ዛሬ ቆይታ የምናደርገው ጥያቄዎች ላይ ፎከስ የምናደርገው ማለት ወዳለው ምክንያቱም ያሎችን ለማየት ነው አምስት ቀን

አድሬስ እንድናደርግ ከሚያደርገን መካከል ማለት እንችላለን። ስለዚህ ወርብ እንግዲህ እነዚህ ጥያቄዎች ላይ ሞር ፎከስ አድርገን የምናወራ ይሆናል። እያንዳንዱን ጥያቄዎች ደግሞ ለእኛ በጣም ስለሚጠቅሙን እነዛ ጥያቄዎች ይበልጥ ምን ያህል አንብበናል፣ ምን ያህል ተረድተናል የሚለውን ራሳችን የምንገመግምበት ይሆናል። በፊትም እንደተነጋገርነው እንግዲህ በመጀመሪያ ዙር ቲቶሪያልን ካየን ቀጥሎ ደግሞ ጥያቄዎቹን በደንብ እናያለን። ምክንያቱም እነዛ ጥያቄዎች እነዛ የተማራቸውን ወይም ዲስከስ ያደረግንባቸውን በደንብ አድርገን ማወቅ አለማወቃችን መረዳት አለመረዳችን የሚያሳይ ነው ማለት ነው። ሰው እንግዲህ የመጀመሪያው ጥያቄ እንግዲህ ሁሉም ጥያቄዎች ፎርሙሌትድ የሚደረጉት የሲኦሲ ኤግዛም ወይም ደግሞ ላይሸንሸር ኤግዛም ብለን የምንጠራውን ወይም ደግሞ ከኤግዚት ኤግዛም ጋር የተያያዘውን እነሱን መሰረት አድርገው ነው ማለት እንችላለን ማለት ነው። ሶ እንግዲህ እንደምታዩት በመጀመሪያ ላይ እንግዲህ ጥያቄው ምንድን ነው የሚለው ኦን ሲኦሲ እንግዲህ ሲኦሲ ሲል እንግዲህ ኮምፓይን ኦራል ኮንትራሴፕቲቭ ነው no. missed ቱ ፒልስ and had unprotected sex organ. what should she do ይላል። እንግዲህ ይሄንን ፕራክቲካሊ ልናደርጋቸው የምንችላቸው ነገሮች ናቸው። እንግዲህ ወንድም ሆነ ሴትም በደንብ አድርጎ መረዳት ማወቅ የሚኖርበት ነች። አንዲት እናት የ28 ዓመት ናት። ስለዚህ እንግዲህ ኮምባይንድ ኦራል ኮንትራሴፕቲቭ እንግዲህ ለሁለት ቀን ሚስ ብታረግ ምንድን ነው የምታረገው? በዚህም ጊዜ ደግሞ እንግዲህ ግንኙነት አድርጋለች ነው እያለን ያለው። ስለዚህ እሷ ምን ታደርጋለች ነው ጥያቄው። እንግዲህ አጠር ስናረገው ማለት ነው ኤ ቴክ ቱፒል ቱዴይ ን ዩዝ ባካፕ ኮንትራሴፕቲቭ ፎር ሰቨን ደይስ አለ። ቢ ስቶፕ ቴኪንግ ዘ ፒል ኤንድ ስታርት ኒው ፓክ ይላል። ሲ ኮንቲኒው አስ ኖርማል ኖ ኒድ ፎር ኤክስትራ ፕሮቴክሽን ይላል። ዲ ዩዝ ኢመርጀንሲ ኮንትራሴፕቲቭ ኮንቲኑ ሄር ፓክ አለ። እንግዲህ ይሄንን ያስቀመጠው እንግዲህ ኤላይ እንደምታየው ቴክ ቱ ታብልስ ይላል ቱዴይ። ስለዚህ ያንኛውን እንትን ያደርጋል ነው እንግዲህ ኢቭን ኢፍ እንግዲህ የሚለው ቱዴይስ ነው የሚለው ቱዴይስ ይስ እንደመሆኑ መጠን እንግዲህ እንትን የምናደርጋቸው አሉ እኛ የምንወስዳቸው ወይም ደግሞ ኮንሲደር የምናደርጋቸው ነገሮች አሉ በነዚህ ውስጥ ማለት ነው። ስለዚህ እቺ እናት ሁለት ቀን ሚስ አድርጋ ልብ በሉ እንደገና ደግሞ ግብረ ሥጋ ግንኙነት ካደረገች በኋላ ምን ሊፈጠር እንደሚችሉ እንግዲህ አስቡ እናንተ ጋር መጥተው ባልና ሚስት ሆነው ወይም ደግሞ ራሷ መጥታ ይህን ነገር ብትጠይቃችሁ ምንድን ነው የእናንተ መልስ ሊሆን የሚችለው እንዴት ነው እናንተ አድሬስ ልታደርጉ የምችሉት እንዴት አድርጋችሁ ነው ሪስፖንድ ልታደርጉ የምችሉት የሚለውን እንግዲህ በዚህ በተቀመጠ ምርጫ ውስጥ ነው እንግዲህ ብያቸዋለሁ። እነዚህ ጥያቄዎች ሲዘጋጁ የላይሰንሽር ኤግዛም እና ኤግዚት ኤግዛምን መሰረት በማድረግ ከዛ ጋራ ፊት ያደርጋል ተብሎ የታሰቡ ጥያቄዎች ናቸው ብያቸዋለሁ። እንግዲህ ሶ የትኛው ነው የሚሆነው በእናንተ ሳቢ፣ ሁለት ፒሎን ወስዳ ዛሬ ዩዝ ባካፕ ኮንትራሴፕቲ ፎር ሰቨን ዴይስ ትወስዳለች ነው የሚለው ስቶፕ ቴኪንግ ፒል እንደ ስታርት ኒው ፓክ ነው ወይ፣ ያንኛውን ቁማ እንደገና አዲስ ፓኬት ነው ወይ የምትጠቀመው? ኮንቲኑ አስ ኖርማል ስለዚህ ኖርማል ነው በዛው መቀጠል አለባት፣ ምንም ተጨማሪ መከላከል አይጠበቅባትም ወይ የሚለውን የምትመርጡት፣ ወይስ ደግሞ ዲላይ ዩዝ ኢመርጀንሲ ኮንትራሴፕሽን እንደ ኮንቲኑ ሄር ፓክ ስለዚህ ሁለት ቀን ሚስ ስላደረገች ፖስቲፒል ማለት ነው እንግዲህ። በእርግጥ እኛ ሀገር ፖስቲፒል እንግዲህ ለቨነጀስትሪል ነው። ሌሎች ሀገር ሚፌፕሪስቶን ብለን የምንጠራቸው ብዙ እንትኖች አሉ፣ መድኃኒቶች አሉ። ኦፕሽን ኢትዮጵያ ግን ፖስቲፒል ነው፣ ወይም ለቨነጀስትሪል ብለን የምንጠራው ነው ከኢመርጀንሲ ፒልስ ውስጥ የሚካተቱት። እዚህ ላይ መሸወድ የሌለባችሁ ስታያቸው አብዛኞቹ ጥያቄዎች በጣም ተመሳሳይነት የሚኖራቸው መልስ ሊኖራቸው ይችላል ይሄንን ልትመክሩ ትችላላችሁ ይሄንንም ልትሉ ትችላላችሁ ስለዚህ ይሄንንም አራቱንም የመመለስ ቻንስ ሊኖራችሁ ይችላል እንግዲህ በእናንተ በኩል ግን ትክክለኛው መልስ አሴ ፕሮፌሽን ምንድን ነው ሊሆን የሚችለው ኤ ላይ ያላቸው ቴክ ዘ ሚስድ ፒል አሰናስብ possible ማለት ነው and they use back up contraception for seven days ነው። አንዳንድ ጊዜ እዚህ ላይ እንትልላችሁ የሚችለው ነገር ቢኖር ፖስት ቢል በባለፈውም ተነጋግረና ለምሳሌ ኦላል ኮንትራሴፕቲቭ ብለምን ጠራ ኦሲፒ ፖስት ቢል በሌለበት ቢአይዲ ሁለት ሁለት ፍሬ እየተደረገ ጠዋት ሁለት ማታ ሁለት እያደረጉ ምን ያደርጋሉ እንዲወጡ ሪከመንድ የሚደረግበት አለ ግን ኢትስ ነትስ ፖፕላር አይደለም። ስለዚህ በማህበረሰብ ውስጥ እንዲለመድ አይፈለግም። ነገር ግን ፖስቲቢል ማይኖር ከሆነ ይሄን ኦራል ኮንትራሴፕቲቭ በለል የምንጠራውን በጠዋትና ማታ በየ12ት ሰዓት ልዩነት እያደረግን ሁለት ሁለት ፍሬ እየወሰድን እንደ ኢመርጀንሲ ፒልስ ያህል ቫሊዩ እንዲኖረው ያደርጋል ማለት ነው። ዘ ኔክስት ኩዌሽን ስላለ ቀጥሎ ያለው ጥያቄ ምንድን ነው የሚለውም

በዩቲዩብ ላይ ለቅቅ ያለው በዚህ አጋጣሚ እንዲሁም ይሄኛው የአሬክስ መስፍን ዩቲዩብ ቻነል ዋን የሚለው እንትን ስልል ስለማይታወቅ እንት ነው ብዙ ጊዜ እንትኖች ብዙ እንትኖች ስላሉ ጥያቄዎች ሎድ ሎድ የተደረገው አለ። ግን ጥርት ባለ በአዲስ መልክ ስለታሰበ በአሬክስ መስፍን ቱ ላይ መከታተል ትችላላችሁ። እሱን ደግሞ እንግዲህ በቅርቡ ነው በደንብ እንትን የምናደርገው። ጥያቄዎቹ ፒር ፒር ሆኑ። ጥያቄዎቹን ብቻ ምንም ከንትን ጋር ሳይነካካ እነዚህ ቲዩቶሪያሎችን ብቻ ሳይነካካ እዛ ላይ ካሁኑ ሰብስክራይብ እያረጋችሁ እንዲደርሳችሁ ማድረግ ትችላላችሁ። ይህኛው ግን ሞር ቲዩቶሪያል ላይ ፎከስ እንዳረግ ስለፈለግኩ ነው። ምክንያቱም ሰው ቲዩቶሪያል የሚፈልጋለ እንዲሁም ደግሞ በአንድ በኩል ደግሞ ጥያቄና መልስ ብቻም ይፈልጋለ። ስለዚህ ጥያቄና መልሶቹ ሙቭ የሚያደርጉት አሬክስ መስፍን ቲዩ የሚለው ባለው ሁለት ቁጥር ያለው ነው ማለት ነው ይሄኛው ግን ቱቶሪያሎችን እንትን የምንልበት ነው ማለት ነው ሶ ምንድነው የናንተ መልስ ነው እንግዲህ ብሬክስሩ ብሊዲንግ ላላት እናት ለሶስት ወር የወሰደችው መድኃኒት ምንድነው የምታደረጉት ነው ይሄ እንግዲህ እናንተ ሀኪም ዶክተር ልትሆኑ ትችላላችሁ አሊያም ደግሞ ሴ ክሊኒካል ፋርማሲ እንደበሏችሁ መጠን ይህን አድቫይስ ማድረግ ትኖርባላችሁ ስለዚህ ወደ መልሱ እንሄድ እስኪ መልሱ ቢ ነው የሚለው ቢ ምንድነው የሚለው ኮንቲኒዩም ዘፒል አሴ ብሊዲንግ ኦፍ ሪዞርቭ ዊዝን ስሪ መንዝስ ነው እያለን ያለ ማለት ነው። ስለዚህ ለዚህ ነው በባለፈው ላይ ስናወራ ኦራል ኮንትራሴፕቲቮች፣ ለምሳሌ በጣም ከበድ ያለ ብሊዲንግ የሚኖር ከሆነ በቀን ሶስቴ ጠዋት፣ ቀን፣ ማታ እንድትወስድ ይደረጋል። ነገር ግን አልፎ አልፎ የሚኖር ከሆነ ይ ብሬክ ስሩ ብሊዲንግ ብለን የምንጠራው በቀን አንድ ጊዜ እንድትወስድ ይደረግ። ስለዚህ ኮንቲኒ ኤክስ ብሬክ ስሩ ብሊዲንግ ንለው ስ ኮማን ኢን ፈርስት ስሪ መንዝ ኦፍ ኮምፓይን ኦራል ኮንትራሴፕት ዩዝ ነው ኢትስ ዩሊ ሪዞል ዊዝ ኮንቲኒድ ዩዝ። ስለዚህ ይሄ ነውን የሆነ የሚታወቅ ሳይድ ኢፌክት ነው ማለት ነው፣ በሌላ አባባል አንዴት እናት ኦራል ኮንትራሴፕቲቭን ስትወስድ እስከ ሶስት ወር ድረስ እንግዲህ ምን ማድርግ ይኖር ደም የመፍሰስ ስንትን ይኖራታል። ስለዚህ ይሄ ዩራል ስለሆነ በምቀጥልበት ሰዓት ግን ምን ያረጋል ነው እያለን ያለ ሪዞልቭ ያደረግልናል እያለን ያለ ኬርሽን ናምበር ስሪ ሰርቲ ቱ ኢርስ ኦልድ ዩሜን ኢዝ ኦን ኮምባይን ኦራል ኮንትራሴፕቲቭ ኮንቴኒንግ ኢቲኒል ኢስትራዲዮል

እነዚህን ነገሮች ቼክ መደረግ አለባት ብለን አልፈናል። በተለይ በተለይ እነዚህ በተለይ አደገኛ እንደመሆናቸው መጠን በተለይ ዲቪቲ ብለን እምንጠራው ትልቅ ጥንቃቄ ስለሚያስፈልግ እነዚህን ማድረግ አለባቸው ብለናል። ሶ አሁንም እንግዲህ ያንን እየጠየቀን ያለው ኦራል ኮንትራሴፕቲቭ ነው ኦሲፒ ብለን እምንጠራው ኢቲኒል ኢስትራዲዮል ኤስትሮጅን ነው ለፕሮጀስትሪል ብለን የምንጠራው ደግሞ ፕሮጀስቲን ነው። ስለዚህ የሁለቱ ኤስትሮጅን እና ፕሮጀስቲን ኮምፓይን መሆኑ ምንድን ነው የሚለውን በባለፈው ቲቶሪያችን ላይ ፕሮጀስቲን ከኤስትሮጅን በምን እንደሚለይ ብዙ ነገሮችን አይተናል። ሰው ኮንቲኒ ዊዝ ሳምፒል ቢ አስዊች ቱ አሃር ዶዝ ኤስትሮጅን ፒል ሲ ዲስኮንቲኑ ኮምባይን ኦራል ኮንትራሴፕቲቭ አንድ ኮንሲደር ፕሮጀስቲን ኦንሊ ኦር ነን ሆርሞናል ሜቶድ። ዲ ፕሪስክራይብ አን አዲሽናል ሜዲኬሽን ፎር ማይግሬን። እስኪ ሀሳባችሁን መልሱን ከማየታችሁ በፊት አሁንም እንትን የምትሉት አለ። እየተከታተላችሁ አላችሁ በዩቲዩብ ላይ ሲለቀቅ፣ ደግሞ ዩቲዩብም ላይ ደግሞ የምታዩት አለ። ቀድማችሁ እስኪ መልሶቹን ለመመለስ ሞክሩ ራሳችሁ እያንዳንዷን ጥያቄ ላይ ኤ ነው የሆነው ቢ ነው የሚለው ቪዲዮን እያቆማችሁ ይሁትና፣ መልሳችሁን ከዛ ራሳችሁን እስኪ ኤስቲሜት አድርጉ። ምክንያቱም በጣም ይጠቅመናል። ይህም በምናይበት ሰዓት ምንሃል እናንትን ብለናል ተረድተናል። ምን ያህል አንደርስታንድ አርገናል የሚለውን በጣም ስለሚጠቅማችሁ ማለት ነው። ሶ የትኛውም ይሁን ይመስላችኋል? በእናንተ እይታ በጣም ኮመን የሆነ የትኛውም አሴ ኮሚኒቲ ፋርማሲ ላይም በምንሰራበት ሰዓት የሚታወቅ ነው። መልሱ ሲ ነው የሚለው ሲ ምንድን ነው የሚለው ዲስኮንቲኑ ኮምፓይን ኦራል ኮንትራሴቲቭ እንደ ኮንሲደር

ሁሌ ኦሲፒ ስናስታውስ ኦራል ኮንትራሴፕቲቭዎችን በተለይ ኮምፓይን የሆኑትን ስናስታውስ ለመመሰላችሁ እንደዚህ ምላችሁ፣ እነዚህ ኮምፓይን ኦራል ኮንትራሴፕቲቭ ለምሳሌ ነሌቬነጀስትሪን ሴቨስ ናቸው። እነሱ እዚህ ውስጥ ምን የሚባሉ ነገሮች አይደሉም። ፕላን ብለን ብለምንጠራቸው ፕላን ብለምንጠራው የነዛ ዝርያዎችም እንደዚ አይነት ነገር ናቸው። እንትን አይደሉም። በተለይ ኤስትሮጅን ነው በጣም ከባዱ። ፕሮጀስቲኑ በጣም ምርጥ ነው። ይህን ደግሞ በባለፈው ዲስከስ አድርገናል። እንግዲህ እሱን በደንብ ማየት ትችላላችሁ። ይሄ በጣም ትልቅ ኮንሰርን ስለሆነ ነው እነዚህ ነገሮች ቀስ ብዬ እንትን እያልኩ ያለሁት። ቀጥሎን ኩዌሽን ነምበር ፎር ኦራል አይሲዲ ብለን የምንጠራው ማለት ነው። ብሎም ሲ ኮምባይንድ ኮንትራሴፕቲቭ ፓች ዲ ቫጂናል ሪንግ አለ። ስለዚህ ከነዚህ ውስጥ እንግዲህ አሁን እዚህ ጋር ማሰብ ያለባችሁ መከላከያ ስለመጠቀሙ አይደለም፣ ልትጠቀም ስለማሰቡ አይደለም። ትልቁ ኢሹ የሚሆነው ሲጋሬት ስሞኪንግ ነው። እንግዲህ ሲጋሬት ስሞኪንግ ማለት በጣም ዳንጀረስ ነው፣ ምክንያቱም ሲጋረት ስሞኪንግ የምታረግ ኢቨን ኢፍ እስከ በቀላሉ ኤክስፖዝት የመሆን አቅም አለ። ለማን ለስትሮክ ማለት ነው። ሶ የቱ ነው መልሱ የሚለው እንግዲህ አይሲቲ ኤክስፕላኔሽን ኤስትሮጂን ኮንቴኒንግ ኮንትራሴፕቲቭ ሲኦሲ፣ ፓች፣ ሪንግ ኢንክሪስ ካርዲዮቫስኩላር ሪስክ ኢን ስሞከርስ ኦቨር ሰርቲፋይድ ዚ ሎንግ አዮዲ አዮሲዲ ኢዝ ሴፍ ኦፕሽንስ። ስለዚህ እያለን ያለው እነዚህ ፓቾቹም የሆኑ ኮምባይንድ ኦራል ኮንትራ ሴፕቲቭ በጣም አደገኛ ናቸው ምክንያቱም ሲጋራ ስሞኪንግ ማራት እንግዲህ ለካርዲዮቫስኩላር ሪስክ በጣም ትልቅ እንትን ስለሚኖረው በተለይ ፖልሙነሪ ብለን የምንጠራዋለን በተለይ ፖልሙነሪ ከካርዲ ያጋራለ ኦክሲጅኔትድ ዲኦክሲጅኔትድ ብለን የምንጠራቸው ጋራ የተያዙትን ትልቅ እንትን የማድረግ ችግር የመፍጠር አቅም ስለሚኖረው ሎንግ አይሲዲ በጣም ተመራጭ መሆኑን ነው የሚያሳየን። ኩዌስችን ነምበር ፋይቭ ብረስት ፊዲንግ ማዘር ወንትቱ ኮንትራሴፕሽን። ልብ ልብበሉ ብረስትፊድ እናት ናት አጥቢ ብለን ምንጠራናትናት ነገር ግን ምን ማድረግ ትፈልጋለች? እርግዝና መከላከያ መጠቀም ፈለገች። ስለዚህ ለዚህች እናት የትኛው ነው ተመራጭ የሚሆነው መድኃኒት? ኤ ኮምፓይን ኦራል ኮንትራሴፕቲቭ ቢል? ቢ ፕሮጀስቲን ኦንሊ ፒል ሲ ቫጂናል ሪንግ ዲ ኮፐር አይዲ የትኛው ነው የሚሆነው? ምናውቀው ነው። ኮሚኒቲ ፋርማሲ ላይ አሁን ይሄን ኦሲፒ አልሰጥም የሚታወቀውን ኦሲፒ ላይ ኮምፓይን ነው ያሁን ማለት ኢስትሮጂና ፕሮጀስቲን ኮምፓይን የሆነው አትጠቀሙም። እንግዲህ አይ ዶንት ኖው ፕሮጀስቲን ኦንሊ ፕላን ብለን የምንጠራው

እነዚህ ነገሮች ታይም ሊሚትድ ናቸው፣ በጣም አደገኛ ናቸው። እንደ ሌሎቹ እንደዚህ ለምሳሌ ኮምፓይን ቆል እስከ ሰባት ቀን ምትን የማድረግ አቅም አለው ይባላል። ባካፕ የመስጠት አቅም አለው ተብሎ ይታሰባል። ነገር ግን እነዚህ ዊዝን 24ቱ 48 ሃውርስ ብቻ ነው እነዚህ ንትን ልናደረጋቸው የምንችለው ማለት ነው። ሶ አንሰራችን ምንድነው ሲ ይላል። ሲ ምንድነው እዚህ ላይ የሚለው ሲ ሲ ቴክ ዘ ሚስድ ፒል ኢሚዲትሊ እሺ።

ምንድን ነው ማለት ነው። ዘሞስት ኤፌክቲቭ ማለት ነው። ኮሽን ነምበር ናይን አወመን ቴኪንግ ፌንቶይን ፎር ኤፕሌፕሲ ዩዚንግ ሲኦሲ። ልብ በሉ ሲኦሲ ኮምፓይን ኦራል ኮንትራሴፕት። ዋት ሹድ ዩ ሪኮመንድ ኤ ኮንቲኒ ሲኦሲ አስ ዩዣል እየወሰደቻለችው ፌንቶይን፣ ፌንቶይን ደግሞ ሳይቶክሮምፒ 400 ኢንዛይም ኢንዲሰር ነው፣ 450 ኢንዲሰር ነው። ስለዚህም በአንድም በተለያየ መንገድ የሲኦሲ ጥያቄዎች ላይ በደንብ ባይታችሁ አትታል እናንተ ማለት ነው። ዩዝ ባካፕ ኮንትራሴፕች ኦር ስዊች ቱ አን አዩዲ ቴክ ቱ ሲኦሲ ዳይሊ ቱ ኮምፐንሴት ደ ስዊች ሃር ኤስትሮጅን ኮምፓይን ኦራል ኮንትራሴፕት ዛንሰር ስቢ ፈንቶስ ኢንዱስ ሊቨር ኢንዛይም ሬዲሲንግ ሲኦሲ ኢፌክቲቭነስ አን አዩዲ ኦር ባካፕ ኮንትራሴፕትች ሪኮመንድድ ይሄ ማይኖር ከሆነ ግን ቴክ ቱ ሲኦሲዳይ ቱ ኮምፐንሴት የሚለውን ዶዙን ካፕ ማረጉ እንደ አማራጭ ይሆናል ማለት ነው። ይሄን እንዳረሱ ከአሁን በኋላ ብዙ ችግር የለው። ኩዌሽን ነበር። ቴን ዊች ሜዲኬሽን ሬዲንስ ኤፌክቲቭነስ ኦፍ ሌቨኖጀስትሪል ኢመርጀንሲ ኮንትራሴፕቲቭ? ኤ ሃይፖፕሮፌን ቢ አሞክሳስሊን፣ ሲ ሪፋምፒሲን

ፔሬድ መቶ ልክ እንደቆመ ነው አይደለም? መድኃኒት ብዙ ጊዜ ኦራል ኮንትራሴፕት የሚወስዱት ስለዚህ፣ ከዛን ጊዜ ጀምሮ እንቅሏላ እስክትዘጋጅ ድረስ ቢያንስ እስከ ሁለት ሳምንት ድረስ ግንኙነት ብታደረግም የማርገዝ አቅሟ ዝቅተኛ ነው። ግን ኦልሞስት ከ11 እስከ 17 ያሉ በተለይ ሁለት ሳምንታት ውስጥ ግን በጣም አደገኛ ሪስክ ያለው እርግዝና እንዲፈጠር የሚያደረግ ነው በዛን ጊዜ ግንኙነት ብታደረግ አንድናት ማለት ነው። ለዛ ነው ብዙን ጊዜ ሰከንድ ዊክ ሰከንድ ዊክ እያለ እዛ ላይ ትልቅ ጥንቃቄ እንድታደረጉ እያለ የሚመክርን ማለት ነው። እሺ ኩዌሽን ነምበር ዋን ስሪ ናይንቲን የርስ ኦልድ ውመን ኤክስፒሪያንስ ናውዚያ አፍተር ቴኪንግ ኬ ሲ ኦ ሲላ። ዋት ኢዝ ዘ ቤስት ሪኮመንዴሽን? ኤ ዲስኮንቲኒው ዘ ፒል፣ ቢ ቴክ ዘ ፒል አት ናይት ኦር ዊዝ ፉድ፣ ሲ ስዊች ቱ ዲፈረንት ፎርሙላሽን ዊዝ ሃየር ኤስትሮጅን፣ ዲ ደብል ዘ ዶዝ

እንደዚህ እንትን የሚያስቸግሩ ነ የማቅለሽለሽ እነዚህ አይነት ነገር እነዚህ የሚመጡ ከሆነ ከምግብ ጋር ይወሰዱ እና ከዛ በኋላ ምን ይደረጋል ነው የሚባለው፣ በራሳቸው ጊዜ ይተዋሉ ተብሎ ነው የሚታሰበው ማለት ነው። እንግዲህ ኦቨሮል እንግዲህ አይ ሆፕ እንግዲህ በጣም እንትን እንዳገኛችሁ ብዙ ነገር ከዚህ ውስጥ እንደተረዳችሁ ተስፋ ይኖረኛል። ጥያቄም ካላችሁ ሀሳብም ካላችሁ ስትፈልጉ በኮሜንት ማስቀመጫ ሴክሽን ላይ ማስቀመጥ ትችላላችሁ፣ አሊያም ደግሞ እዚህም ላይ በሜሴጅ መጻፍ ትችላላችሁ ማለት እዳለው። ስለዚህ እንግዲህ እስካሁን ድረስ ጥያቄ ከሌላችሁ ሀሳብ ከሌላችሁ ስለተከታተላችሁ አመሰግናለሁ። ስለዚህ በሚቀጥለው እስክንገናኝ ድረስ መልካም ጊዜ ሆንላችሁ። ቻው።